ሪከርድ እንደሰባበረ የወጡት መረጃዎች ያሳያሉ። ዛሬ ግንቦት አንድ ልደታ ቤተ ክርስቲያን በጣም በሚገርም ሁኔታ በርካታ ቁጥር ያላቸው የኦርቶዶክስ እምነት ተከታዮች በመገኘትም ልደታ በዓልን እንዳከበሩ ጭምርም የወጡት መረጃዎች ያሳያሉ። ይህ በዓል የዓለምን ትኩረት እየሳበ እንደሚገኝ ጭምርም ነው። እንደ መስቀልና ጥምቀት በዓላት ኢትዮጵያ ውስጥ አሉ ከተባሉት ዩኔስኮ ውስጥ ከተመዘገቡት በዓላት መካከል መስቀልን የመሳሰሉት በዓላትን እየመሰለ እንደሚገኝ ጭምርም የበርካቶችን ትኩረት የሳበ በርካታ ቁጥር ያላቸው የኦርቶዶክስ እምነት ተከታዮች ተገኝቶ ማክበራቸውና ከበፊቱ ወይም ከወትሮ በተለየ ወይም በበለጠ ቁጥር በርካታ ምዕመናን የተገኙበት ሁኔታም ነው የተስተዋለው። መንገድ በጣም በሚገርም ሁኔታ ሰው ጥቅጥቅ ብሎ እንደሞላ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪታ ቻናል። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።